በዓለም የድንቃ ድንቅ መዝገብ ስሙን አስፍሯል። እንደ ተራ ነገር አእምሮውን ብቻ በመጠቀም የ14 ዓመቱ ህንዳዊ ታዳጊ ግን ታዳጊው፣ የሰው ካልኩሌተር። ከጥቂቶች በስተቀር አብዛኛው ሰው በሚባል ደረጃ ሂሳብ ትምህርትን ይፈራል ወይም ይጠላል ቢባል ማጋነን አይሆንም። መጽሐፍን በሽፋኑ መገመት ያቆምኩት የሂሳብ መጽሐፍ ሽፋን ላይ የሆኑ ልጆች እየሳቁ ሳይ ነው ተብሎ መቀለዱም አንዱ የዚህ ማሳያ ይመስለኛል። የ14 ዓመቱ ህንዳዊ ታዳጊ ግን ይህንን ፍራቻና ጥላቻ ለመደርመስ የታጠቀ እስኪመስል በካልኩሌተር ወይም በወረቀት ካልሆነ ለማስላት የሚያስቸግሩ ረጃጅም ቁጥሮችን ያውም በዚህ እድሜው በሚያስገርም ፍጥነት እንደ ተራ ነገር አእምሮውን ብቻ በመጠቀም በቃሉ ያሰላቸዋል። በዚህ ብቃቱም አንድ ብቻ ሳይሆን ስድስት የዓለም ሪከርዶችን በመስበር በዓለም የድንቃ ድንቅ መዝገብ ስሙን አስፍሯል። አሪያን ሹክላ ሂሳብን አእምሮውን ብቻ በመጠቀም በቃሉ ማስላት መለማመድ የጀመረው ገና በስድስት ዓመቱ ነው። ልምምዱ ከጀመረ ከስድስት እስከ ስምንት ወራት በኋላ በዙሪያው ያሉ ሰዎች ምን ያክል ፈጣንና ጥሩ እንደሆነ ማስተዋል ስለጀመሩ ብዙም ሳይቆይ የተለያዩ ውድድሮች ላይ እንዲሳተፍ አደረጉት። ፕራክቲስ ሜክስ ፐርፌክት እንዲሉ ነጮች፣ በተፈጥሮ የተቸረው አንዳች ብቃት እንዳለ ቢያስብም ነገር ግን ያንን ለማዳበር የማያቋርጥ ልምምድና ጠንክሮ መስራት ወሳኝ እንደሆነ በማሰብ በየቀኑ ከሁለት እስከ ሶስት ሰዓታት፣ የተለያዩ ውድድሮች ሲኖሩት ደግሞ ከአራት እስከ አምስት ሰዓታት ልምምድ ያደርጋል። የዓለም ሪከርድ ሰብሮ ስሙን በዓለም ድንቃ ድንቅ ያስመዘገበባቸው ስድስት ሪከርዶች አንድ መቶ ባለአራት አሃዝ ቁጥሮችን በ30.9 ሰከንድ ውስጥ በመደመር ሁለት መቶ ባለአራት አሃዝ ቁጥሮችን በአንድ ደቂቃ ከ9.68 ሰከንድ ውስጥ በመደመር 50 ባለ አምስት አሃዝ ቁጥሮችን በ18.71 ሰከንድ ውስጥ በመደመር በአምስት ደቂቃ ከ42 ሰከንድ ውስጥ 10 ባለ 20 አሃዝ ቁጥሮችን በባለ አስር አሃዝ ቁጥሮች በማካፈል አስር ባለ 25ት አሃዝ ቁጥሮችን በ51.69 ሰከንድ ውስጥ በማባዛት፣ አስር ጥንድ የሆኑ ባለ 8 አሃዝ ቁጥሮችን በ2 ደቂቃ ከ35.41 ሰከንድ ውስጥ በማባዛት። ይህ ታዳጊ ስለ ብቃቱ ሲገልጽ ሂሳብን በአይምሮዬ በቃሌ ሳሰላ ለሰዎችም ለራሴም እስኪያስገርምና ለማብራራት እስኪከብድ ድረስ በጣም ይፈጥናል ብሏል። በአእምሮ ስሌት ዘርፍ የጊነስ ወርልድ ሪከርድን ሰብሮ ራሱንና ሀገሩን ህንድን በዓለም አቀፍ በማስጠራቱ የሚኮራው ይህ ታዳጊ ይህን ሪከርድ መስበር የሚያስፈራ ብዙ ትኩረትና ልምምድ የሚጠይቅ ተደጋጋሚ ጥረት የሚፈልግ እንጂ ቀላል እንዳልሆነ ይናገራል። በዓለም ደረጃ እንዲህ አይነት ድሎችን ለማስመዝገብ እነዚህን ፈታኝ ነገሮች ፈርቶ ሳይሆን ተጋፍጦ መስራት ውጤት እንደሚያስገኝ ይህ ታዳጊ ማሳያ ነው። በሂሳብ ስሌት የሚደክመውን የአእምሮ ሚዛን ለመጠበቅ መዝናናት አስፈላጊ እንደሆነ የሚገልጸው ይህ ታዳጊ ዮጋ መረጋጋትና ትኩረት እንዲሰጥ እንደሚረዳው በመግለጽ በተጨማሪም አንዳንድ መጽሐፍቶችን እንደሚያነብና ጌሞችንም እንደሚጫወት ተናግሯል። ይህ ታዳጊ በሚያስገርም መልኩ በዚህ ዕድሜው የዓለም አቀፍ የአእምሮ አስሪዎች ማህበር መስራች ቦርድ አባላት አንዱ ሆኗል። ከመስራች ቦርድ አባላት ውስጥም በዕድሜ ትንሹ እሱ ነው። ወደፊት ምን እንደሚጠብቀኝ አላውቅም የሚለው ይህ ታዳጊ በዓለም አቀፍ ደረጃ በዚህ ዘርፍ አስደናቂ ሆኖ በመመዝገቡ ኩራት እንደሚሰማው በመግለጽ ተመሳሳይ ፍላጎቶችን የሚጋሩ ጓደኞች መኖር ለስኬት ወሳኝ በመሆኑ እንደሱ ያሉ የአእምሮ አስሊ ጓደኞችን መተዋወቅና መግባባት እንደሚፈልግ ተናግሯል። እንደዚህ አይነት የድንቃ ድንቅ መረጃዎች፣ አዝናኝና አስተማሪ ታሪኮች፣ ቀልዶች፣ ወጎችና መጣጥፎች እንዲደርሳችሁ ፎሎ በማድረግ ይቀላቀሉ።